ይህ ድረስ ክርስቲያኖችን ካልገደል ጀነት አንገባም የእኛ የጀነት መግቢያ የክርስቲያኖች ደም ነው ሾተላችንና ቆንጨራችን ቀሲስ፣ ድባ አንተ ግን ይቅርታ፣ እርስዎ ግን ማለቴ ነው። እርስዎ የሃይማኖት አባትና ትልቅ ሰው አይደሉም እንዴ? ሙስሊሙ ማህበረሰብ ያላደረገውን ያላለውን እንዳልንና እንዳደረግን አድርገው ስማችንን የምታጥፉት ተራ ኦርቶዶክስ ቢንጫጫ የሃይማኖት አባት አይደለም፣ አይፈረድበትም። እርስዎ የሃይማኖት አባት ነዎት። ሰሞኑ የተፈጠረውን አጀንዳ እንደ ሁኔታው አይተው ጥፋተኛ ከሆነ በጥፋቱ ልክ ይቀጣ ማለት ሲገባውት እኔም መፎይ ነኝ ማለት ጀመሩ። እና እርሶ እፎይ ባለሴጋ ነዎት። ትልቅ ሰው አይደሉም እንዴ? እንዴት ነው እኔም እፎይ ባለሴጋው ነኝ የምትሉት? ትልቅ ሰው እንደዚህ ያደርጋል እንዴ? አያደርግም እኮ። የሌለ ከሃይማኖተኛ ከትልቅ ሰው የማይጠበቅ ነገር ሲናገሩ ነበረ። ደም በማፍሰስ ገነት ላሉት ክርስቲያኑ ማህበረሰብ ነው። የኢየሱስ ደም ካልፈሰሰ ገነት አንገባም ብሎ የሚያምነው ጠዋትም ማታ የምትሰብኩት እርስዎም፣ የሚያምኑት ህዝበ ክርስቲያኑም የሚያምነው ኢየሱስ ካልሞተ የኢየሱስ ደም ካልፈሰሰ ገነት አንገባም ብሎ የሚታመንበት ክርስትና ነው። እኛ ገነት የምንገባው የእስልምና የድህነት አስተምሮ እምነትና ስራ ነው በአላህና በመልክተኞቹ ማመን፣ ከዛ መልካም ስራ መስራት ነው ገነት የሚያስገባን፣ እንጂ እርስዎ እንደቀጠፉት ክርስቲያኑ ማህበረሰብ እየወጣ እንደሚቀጥፈው አይደለም። ሲቀጥል እርስ እንግዲህ ቄስ ኖት፣ የኢትዮጵያ ኦርቶዶክስን ታሪክ ያውቃሉ። የኦርቶዶክስ አጼዎች አይደሉም እንደ ኢትዮጵያን ሲያስተዳድሩ የነበሩ የኦርቶዶክስ አጼዎች በህዝበ ሙስሊሙ ላይ ምን ሲያደርግ እንደነበረ ያውቃሉ። እውነታውን ሀቁን እያወቁ በዚህ እድሜዎት የሃይማኖት አባቱ ነው እንዴት ነው የሚቀጥፉት? እንዴት ነው የሚዋሹት? እንዴት ነው ቆይ አክሊል ጥፋተኛ ነው ከተባለ በጥፋቱ ልክ ይቀጣ ማለት ማንን ገደለ እሱ እኮ ሰሞኑን አጀንዳ ወይም ሰሞኑ እንደዚህ አይነት ነገር የተፈጠረው በሰራው ስራ ነው እኛ እርስዎ ይከሰሱ ብለናል በየላይቡ ላይ እነ ዲያቆን ያሬድ ጋ እነ አክሊል ጋር የተለያዩ ፕሮቴስታንቶች ኦርቶዶክሶች ጋር ላይቭ ገብተው እስልምና እንዲህ ነው እስልምና እንዲህ ነው ሲሉን አልነበርም እንዲ እርስዎን ከሰነን አልከሰስንም አክሊልን ከሰነን አልከሰስንም ኦኬ ዳቆን ያሬድን ከሰናል አልቀሰስንም። አሁን ለምሳሌ ዳቆን ያሬድ ለእስልምና ያለው ጥላቻ ከእፎይ የሚበልጥ እንጂ የሚያንስ አይደለም። ነገር ግን በእፎይ በባለገበት እፎይ አፉን በከፈተበት ልክ ስላልከፈተ ንጽጽር ብለን እሱ በሚዋሸው ወይም በሚያጭበረብረው ልክ አራቶ እንደዚህ አታደርግ እያልን እየመከርንም መልስም እየመለስንም የሶስት ዓመት ነው አራት ዓመታችን ቲክቶክ ላይ ከዳቆን ያሬድ ጋር ከአክሊል ጋር

በመሆኑ ቀሲስ ድበይ የፎን ህይወት የምንጠብቀው እኛ ሙስሊሞች ነን። ምክንያቱም የሀገር ሰላም ያሳስበናል፣ የኢትዮጵያ አንድነት፣ የኢትዮጵያ ሰላም ያሳስበናል። እሱ አንድ ነገር እንዲሆን አንፈልግም። ነገር ግን በሰራቸው ስህተት ልክ የኢትዮጵያ ህግና ስርዓት ታይቶ ምን ያክል ያስቀጠዋል የሚለው ህግ ድረስ አን እንጂ እርስና መሰል ኦርቶዶክሶች እንደሚቀጥፉት አይደለም። ሃይማኖት ማነጻጸር የሚያስከስስ ቢሆንማ መጀመሪያ የምንከሰው እርስን ነው። አክሊልን ነው። ያሬድን ነው። ሌሎች ሌሎችንም ነው። በጣም በርካቶች አሉ። በጣም በርካቶች ስለዚህ ያልተባለ አይበሉ። ትልቅ ሰው ነዎት፣ ይፈሩ። ፈራሃ እግዚአብሔርነት የሌለበት ማህበረሰብ እናንተን አየው። ሃይማኖት የሚጠቅመው እኮ የሰው ልጅ በሃይማኖት ውስጥ ያለውን ፈጣሪ እንዲፈራ ነው። እናንተ ሃይማኖት አለን ትላላችሁ፣ ለሃይማኖታችሁ ትስገበገባላችሁ። ነገር ግን ከሃይማኖታችሁ ውስጥ ያለውን ፈጣሪ የምትፈሩ ፈራሃ እግዚአብሔርነት የሌላችሁ ፈራሃ እግዚአብሔር ያለው ሰው የሌላው መብት አይነካም። በቃ አይ እኔ መፎይ ነኝ። የሙስሊም መብት መንካት ሙስሊም መበደል በኦርቶዶክስ ጽድቅ ነው። ይህ የተረዳ ነው። ነገር ግን እስልምና ጠላትህም ቢሆን ፍትሕ ታጓድልበት ነው። እኛ ጠላታችን ሌ ነቢያችን መሐመድ ሌ ሰላት ወሰላም ምንድን ነው? እናት አባትህም ቢሆኑም እንኳን ጥፋት ካጠፉ ጥፋት አጥፍቷል ብለን እንድንመሰክር ጥፋታቸውን እንድናጋለጥ ነው ያስተማሩ። እናንተ ወንጀል የሰራን ሰው ወንጀሉ እንዲደበቀሩ ያሳፍራል፣ ያሳፍራል። በአንደኛው ክፍለ ዘመን በዚህ ጫጫታና በሚያሳፍር ስራ የኦርቶዶክስን ማለትም የክርስትናን እውነት ማሳየት አይቻልም። ማንም ሰው መጽሐፍ ቅዱስን ማንበብ ይችላል። ማንም ሰው ኦርቶዶክስና ፕሮቴስታንትን ይፈትሻል። የሀይማኖት መፈተሽ የሃይማኖት ማነጻጸር አይደለም። ችግሩ እያነጻጸሩ እርሶ እያነጻጸሩ አይደለም ለብየገቡ